አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ የቀለም ቤተሰቦች እንዴት ናችሁልን? ከረጅም መጠፋፋት በኋላ እንግዲህ ምናልባትም ወደ አንድ ዓመት አካባቢ ይሆናል ተመልሻለሁ። አልሐምዱሊላ አልሐምዱሊላ አልሐምዱሊላ ረብልዓለሚን። በነገራችን ላይ ይህ ቻናል ለአንድ ዓመት ያህል ዩቲዩብ አግዶት ነበረ። ዩቲዩብ ላይ ሰርች ብታረጉትም አታገኙትም ነበርና በመጨረሻም ለአላህ ምን ይሳነዋል። አልሐምዱሊላ ረብልዓለሚን 80 ሺህ ሰብስክራይበር ያለው ዩቲዩብ ቻናል ቀለም ሚዲያ ተመልሶልኛል በዛሬው ዕለትና እጅግ በጣም እጅግ በጣም ደስ ብሎኛል። እንግዲህ ሰብስክራይበሮች ካላችሁ ይህ ቪዲዮ መልቀቅ አቆመ፣ ጠፋ፣ ምናምን ብላችሁ ሰርች አድርጋችሁም ካጣችሁኝ እንግዲህ በዚህ ምክንያት ነው። ለአንድ ዓመት አካባቢ እንግዲህ ዩቲዩብ ሙሉ ለሙሉ አግዶት ነበር። ፖሊሲን ጥሳሀል በሚል እንግዲህ አግዶ ነበር። አሁን ግን ሪቪው አድርገውት ድጋሚ ምንም ስጠት አላገኘንበትም፣ በጣም ይቅርታ ብሎ ዩቲዩብ ቻናሌን ለቀውታል፣ ቀለም ሚዲያን ማለት ነው። አልሐምዱሊላ በጣም ተደስቻለሁ። በመጀመሪያ አላህን ማመስገን እፈልጋለሁ። እንዲሁም ደግሞ እዚህ ስታጡኝ አዲስ ቻነል ከፍቼ ጄ ኢንተርቴንመንት ይላል። አሁን ነው ስሙን እንደውም የቀየርኩት ጄ ሪያክሽን ነበረ እዛ ላይ ወደ 50 ሺህ ተከታይ አፍርቻለሁ። አልሐምዱሊላ ረብ ልዓለሚን እና ምናልባት እዚህ ስታጡኝ እዛ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ እናንተንም ከልብ አመሰግናለሁኝ። አሁንም ቢሆን እንግዲህ እንሻላህ በጥሩ ስራ ወደ እናንተ ቀርባለው ማለት ነው። አሁንም ቢሆን ወደ እናንተ በጥሩ ስራዎች ለየት የባሉ ፕሮግራሞች እመጣለው ብዬ አስብ ያለው እንግዲህ፣ የእንግዳ ፕሮግራም አለ፣ ሪያክሽን አለ፣ የተለያዩ ፕሮግራሞች እንግዲህ በተለያዩ ዩቲዩብ ቻናሎቼ እንግዲህ ወደ 8 የሚጠጋ ይሄ ቀለም ሚዲያ አለ፣ ዚ ኢንተርቴንመንት ወደ 50 የሚጠጋ ዩቲዩብ ቻናል አለኝ። እንዲሁም ጅብሪል አሰን የሚል ወደ 17 የሚጠጋ ዩቲዩብ ቻናሎች አሉኝ። እነሱ የኔ ዩቲዩብ ቻናሎች ናቸው እና ከሶስቱ አንዱ ሰብስክራይብ ካላረጋችሁ ሶስቱንም ሁላችሁም ሰብስክራይብ አድርጉ። በሶስቱም በሙሉ ኢነርጂ እንሻላ የምመጣ ነው መሆኑ። እንግዲህ እንዴት አድርግ ሊገልጽላችሁ እንደምችል አላቅ። የተዘጋ አካባቢ ሙሉ ለሙሉ ሰማሪሽ ሰብስክራይበሩ የተዘጋ ሰሞን የነበረን ስሜት በጣም ከባድ ነበር። የውነት ያው ሁሉም ነገር ከአላህ ነው ብዬ እንግዲህ ራሴን ቶሎ አጽናናሁኝ እንጂ በጣም ከባድ ነበር ስሜቱ 80 ሺህ ሰብስክራይበር እንግዲህ እዛ ለመድረስ ብዙ ለፍቻለሁ ብዙ ደክሜያለሁ ብዙ ቪዲዮዎችን ሰርቻለሁ ከእናንተ ጋር በሚያዝነው አዝነን እንዲሁም ደግሞ በሚያስደስተው አንድ ላይ ተደስተን እንግዲህ ብዙ ቤተሰቦችን መስርቼ በአንዴው 80 ሺህ ቤተሰብን ማጣት ማለት በጣም ስሜቱ ከባድ ነበር እና ነገር ግን እንግዲህ ቀደረላህ ነው ብዬ የአላህ ቀደር ነው ብዬ ተቀብዬ እንግዲህ ሌላ አዲስ ዩቲዩብ ቻናሎች ከፍቼ እነሱ ላይ እነዚህ ዓመት ላይ በዚህ ዓመት እንግዲህ ስንቀሳቀስ ነበረ። እንዳልኳችሁ ወደ 50 ሺና ወደ 17 ሺህ ተከታይ አፍርቻለሁ በነዛ። ይሄኛው ደግሞ ሳልጠብቅ ድንገት ዛሬ እንግዲህ ጠዋት ከእንቅልፍ ስነቃ ዩቲዩብ ቻናሉ መመለሱን እንግዲህ አየሁኝ ና የእውነት በጣም ነው ደስ ያለኝ። አልሐምዱሊላህ ረብል አለሚን። ታዲያ እንድታበረታቱኝ ይፈልጋለሁ። ይህንን ቪዲዮ በደንብ ሼር እንድታደርጉት፣ ምክንያቱም የመጀመሪያ ቪዲዮ ስለሆነ እንግዲህ ሰጀስት እንዲሆን እናንተ በደንብ ሼር አድርጉት፣ በደንብ ቪዲዮ ላይክ አድርጉት። አበረታቱኝ። ምክንያቱም በአዳዲስ በፕሮዳክሽን ሰፋ ብዬ ነው የምመጣው። ከዚህ በኋላ ሪያክሽን ብቻ ሳይሆን የእንግዳ ፕሮግራም ይኖረናል። ቀስ እያለን ወደ ድራማ የምንሄድ ይሆናል። የተለያዩ እናንተን ያስደስታሉ ብዬ የማስባቸውን እንዲሁም ያስተምራሉ ብዬ የማስባቸውን ፕሮግራሞች ወደ እናንተ በስፋት ይዤላችሁ የምመጣ ነው የሚሆነው። በነገራችን ላይ በጣም በተከፋውበት ሰዓት ከጎኔ የነበሩ ሰዎችን ማመስገን እፈልጋለሁ። በመጀመሪያ ጌታዬን ነው የማመሰግነው፣ አላህ ስብሐነወተዓላን ማመስገን እፈልጋለሁ። የመጀመሪያው ግን ቤተሰቤ፣ እናቴ ከልብ አመሰግናለሁ። አውዲ ከጎኔ ነበረች እንዲህ በጣም በተከፋውበት ሰዓት። እንግዲህ በአዲስ ኢነርጂ እንድሰራ ከዜሮ መነሳት እንደሚቻል አስተምራኛለች እናቴና እናቴን በጣም ማመስገን እፈልጋለሁ። አብዱ ወንድሜ አብዱ ሐሰን እሱም በጣም ሲያበረታታኝ ነበረ ኢንስፓየር ሲያረገኝ ነበረ። አዳዲስ ስራዎችን ምን ያህል መስራት እንዳለብኝ እንግዲህ በጣም ሲመክረኝና ሲያገዘኝ ነበር ወንድሜ አብዱ። እህቴንም እንደዚሁ ዘኪን ማመስገን እፈልጋለሁኝ። ሌሎች ደግሞ የወንድም ያህል የስጋ ወንድም ባይሆንም ግን የኔ በጣም የቅርብ ወንድሞቼ ሰዓድ፣ ከልብ ከልብ ነው ማመሰግነ ወላሂ። ይህን ቪዲዮ እየተመለከትክ ከሆነ የእውነት በጣም ነው የማመሰግንህ ሰዓድ ሁልጊዜ በተከፋውበት ሰዓት ሊሆን ይችላል፣ በደበረኝ ሰዓት፣ የሰው እገዛ በሚያስፈልገኝ ሰዓት ሁሌም ቀድመህ ትገኛለህ እና ወላሂ በጣም አመሰግናለሁ ቴንኪው። እንዲሁም ደግሞ አብድከሪም አህመድ ካሜራማኑ አብድከሪም አህመድ የእውነት አንተን በጣም ማመስገን እንፈልጋለሁ። ከጎን የነበርክ ሰፖርት ስታደረገ የነበረ ስጨነቅ አብረኝ እየተጨነክ ነበርና አብዱከሪም አህመድ አንተንም ማመስገን እፈልጋለሁ። ሌላኛው አብድከሪም አብድረዛቅ ነው። ሁላችሁም በሁለት ሚስት ታውቁታላችሁ። አብኪ ሚዲያ አብኪና ዳዳ ብዙ ዩቲዩብ ቻናሎችን አሁን የሚያደርግ ሰው ነው እና አብድከሪም አብዱከሪም አብድረዛቅን በጣም ነው የማመሰግነው። ከጎን የነበረ እሱም በተወሰነ መልኩ ለመጻጻፍ ሞክሯል ከዩቲዩብ ጋር እንዲሁም ደግሞ ሰፖርት እያደረገኝ ነበረ እንድንቀሳቀስ እንደ አዲስ እንድነሳ ኢነርጂ እንዲኖረኝ እያገዘ ነበረ። በጣም አመሰግናለሁ። በእኔ ህይወት ላይ መታችሁ እኔን ሰፖርት ስታደረጉኝ የነበራችሁ በአጠቃላይ ስማችሁን ያልጠሯችሁ ብዙ ትኖራላችሁ ሀያቶር ማጎወቅ በጣም ቴንኪ ዋንችን አመሰግናለሁ። ከጎን የነበርች በመርሳት ምናልባት ስማችሁን ያልጠቀስኩት ካላችሁ በጣም በጣም በጣም ይቅርታ ጠይቃለሁኝ። የአይቲ ባለሙያዎች እንግዲህ በጣም ያገዙኝ የአይቲ ባለሙያዎች ነበሩ። ኤስቪኤ ባባ ታቆታላችሁ ብያስባለሁ። ዩቲብ ላይ በጣም ብዙ ሰብስክራይበር ያለው ዩቲበር ነው። እሱም እንግዲህ እየተጻጻፈልኝ ነበር አንድ ያው በጣም ቻሌንጅ አድርጎት ነበረ ከዛ በኋላ ደግሞ ሌላ የቴክኖሎጂ ባለሙያ ፎአድ የአፋሩ እንግዲህ ኢንስታግራም ላይ በደንብ አውርተን እሱም በተወሰነ መልኩ ለመጻጻፍ ሞክሮ ነበረ ፎአድ የአፋሩን በጣም አመሰግናለሁ አቦጊዳ ዩትዩብ ቴዲ እሱም በተወሰነ መልኩ በስልክ እያወራኝ ነበር እንዲሁም ለመጻጻፍ ሞክሮ ነበረ ግን ያው አልሆንም ያላህ ቀደር አልነበረም በዛ ሰዓት ዩትዩብ ቻናሉ ለመመለስ በጣም ርብርብ አድርገው ነበረ ሁሉም ከተወው በኋላ መጨረሻ ላይ ግን የአላህ ፍቃድ ሆነና አሁን ተመልሶልኛል ዩቲዩብ ቻናሌና በኔ በእኔ ህይወት ላይ የነበራችሁ በሙሉ እኔ ስጨነቅ አብራችሁን የተጨነቃችሁ እኔ ስደሰት አብራችሁን እየተደሰታችሁ በሙሉ ሁላችሁም ከልብ አመሰግናለሁኝ። ኢንሻላህ በአዲስና ጥራት ባላቸው ስራዎች እመጣለሁ እናንተን መካስ ፈልጋለሁኝ። አዳዲስ ኮንተንቶች፣ የእንግዳ ፎርማቶች፣ ድራማዎች በሪያክሽኑ እንዳለ ሆኖ ማለት ነው። እና እነሱን ይዤ ወደ እናንተ የምመጣ ነው የሚሆነው ታዲያ ቪዲዮውን ላይክ አድርጉት ሼር አድርጉት፣ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፉ። ኢንጌጅመንት ሲኖር እንግዲህ ቫይራል የመውጣት እድል ስለሚሆን ቪዲዮ ኢንጌጅመንት እንዲኖረው ኮሜንት ጻፉ፣ ላይክ አድርጉ፣ ቪዲዮን ደግሞ ሼር አድርጉ ማለት ፈልጋለሁ። ውድ ሰብስክራይበሮቼ ውድ ቤተሰቦቼ እናንተን ከልብ አመሰግናለሁኝ። ኢንሻላ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ድረስ ወሰላም አሌይኩም ወራህመቱላሂ ወበረካቱ።